ቤተሰብ ቤተሰብ እንግዲህ፣ ከመሸ መጥቻለሁ። ሰላም አመሻችሁ፣ እንዴት ናችሁ? ያለው ያለሁላቸው፣ እግዚአብሔር ይመስገን። እንግዲህ ከእንቅልፍታን ስተሽ ነው እንደ ምናምን እንዳትለኝ፣ ድምጼ እኮ ነው ትንሽ ጉንፋን ይዞኛል እና ቡሩኬም እየዘለለ ነው ልጅቷ። እንግዲህ ሀይሚ ከህይወቱ ለማውጣት የሚያደርገው ጥረት ብዙ ነው ማለት ነው፣ ብዙ ብዙ ማለት ነው። በዛ ላይ ደግሞ ይሄ ጋጣ ወጡ፣ ውሃ ቁጥም ሄዱ። ሴቶችን በቃ አሉ አደለ፣ ተገዝቶ በቃ የትን ቦታ መንሃራ ብላለች። ይሄ ምን እንግዲህ መደጋገም አልፈልግም። እሷ እንደዚህ አይነቶች ሴቶች ይሃይዞ እየመጣው አንቺ ምን ነው የዛሬ ደግሞ ከፊት ለፊቱ ራሱ አባጣ ወደዚህ ወጣ። ምን ነው ደና ልብስ እንኳን ቢለብሱ እንዴው እናንተ ማለት ነው። ወይኔ ወይኔ ወይኔ! ይሄው ምንድን ነው የሚያሳየው አሁን፣ እንደዚህ መሄድ ማለት ነው። ምንድነው ግን እየሆናችሁ አላችሁ ግን ሴቶች ምንድነው ግን እችን ብር ብቻ ማየት ይችን አለም ብቻ መከተል ምንድነው እንደዚህ በራቁት እንደዚህ የሚያዘለዝላችሁ ወንድ እንኳን እንደዚህ እንኳ ሄድ ሙነት ለመናገር ሴቶች እኮ በቃ ጋውጥ ሆናችሁ እኮ በቃ ካለ ብር ካለ ራቁት መሄድ ምንም ስራቸው ማለት ነው እግዚኦ እግዚኦ እግዚኦ አይ ፈጣሪያችን እኮ አልጨከነብንም እንደው እንደናንተማ ስለዚህ ካንቺ የደበቁን ነገር ምንም የለም ብላችሁ በማታ ቪዲዮ ለቀቃችሁ። ብሩኬም እንደ ሕፃን እያረገ ነው። ከምር ምንም ዞር ብለ ማሰብ አልቻልክበትም። አንድ አሁን ለምሳሌ ማለት ነው አንደኛው እናንተ አሁን ስትጣሉ ወንድ ይዛችሁ መምጣት፣ ሴት ጎትተ መምጣት የሰውን ማለት ህይወት ያድናል። እኔ ግርም የሚለኝ ማለት ነው ከፈሩ ሳመት እንግዲህ እንደዚህ ይዘታል እና ሳመት እና ሳየ፣ ስለዚህ ሰው ልጅ ተመካክሮ ነው እንጂ ሚፈታ። ወንድ ይዞ መምጣት እና ሴት ይዞ መምጣት ከየትኛው ነው ግን የሰው ህይወቱ ያስተካከለ? ይሄ እኮ የሚያስጠላ ነገር፣ በቃ ትምህርት የምትሰጡ ነገር በቃ የሚያስጠላ። ሌላ ሰዎችም እንደዚህ አድርጉ ማግጡ፣ ከሌላ ከሌላ የሴት ጋር እንደዚህ ሁኑ። በቃ ብቻ አላቅም ሃይሚኳን የምትናገረው ነገሮች ዛሬ ራሱ ትዕግስት አላት፣ እውነቴ ነውና፣ በቃ ስትናገር ቀስ ብላ ነው የምትናገረው። ዛሬች ልጅ ደግሞ አንተ ነው የላካት። በስትግራብ ራሱ ድምፅ ልክ ማለት እንድጽፍለት ከህይወታችን ውጣ ብላ መናገር የቻለችበት አንተ እንደፈለግ ስለሰጠሃት ነው። እንደፈለግ ማለት ነው አድርገት ብለ ነው እንጂ፣ ግን ይህንን ሁሉ አመት ይህንን ሁሉ ቀን ግን የልጅቷን ስታቃጥል በቃ ጊዜዋን ስታቀጥለው የነበርከው ሰውዬ ማለት ነው ለብር ብረ አድጋል። ለማንኛውም አሁን አድጋል፣ ታዋቂ ሆናል፣ የት የት ቦታ ደርሰ ያል ግን ደግሞ ይሄ ቀን አንድ ቀን ሊቀር ይችላል። እሺ በሀይሜ ነው እዚህ ጋር የደረስከው። እውነት ለመናገር ቡሩኬ ደግሞ አሁን እነዚህ ሴቶችን ራቁት የሚሄዱ ሴቶችን ይሄ ስድስት ስልሳ ስድስት የሚከታተሉ እየመሰለ ሴቶችን ይዘው እየመጣ ስለዚህ አንድ ቀን የአንተም እንግዲህ ማይሆን ቦታ እንደምትገባ ምንም አያስጠረጥርም። ያስጠላል ፣ ግን የአንተ ስራ አያምርም፣ አያምርም። ማንም አልወደደም። ምንም ደስ አይልም። ምንም ትምህርት የለውም። እኔ ብቻ ነኝ፣ እኔ ብቻ ነኝ ማለት አንድ ቀንም ደግሞ መወደቃለሽ። ስለዚህ ያስጠላል። በነገራችን ላይ ሁሉም ነገር ምንም ምንም ምንም ደስ የሚለው ነገር የለም። ብሮ ከይዛቸው ምትመጡ ብቻ አላቅም። ሌላ መንደርም እንደዛ ነው። ወንድ ሴድ ወንድ ይዛችሁ ጎትታችሁ ትመጣላችሁ። እርጉዝም ሆናችሁ ወንድ ትጎትታላችሁ። ባለትዳርም ሆናችሁ ሴት ትጎትታላችሁ። ፍቅረኛ ሞያላችሁ ትደርባላችሁ። በቃ የዘንድሮ ነገር መገጥ ነው ማማገጥ ነው። ይማግጣችሁ የሚማግጣችሁ ሄዱ ከዚህ።